እኛ በምርመራው በኢቢኤስ በኩል እንዲደረግ ሞክርን ነበር። ብዙ ሰው አናገረናል፣ ትልልቅ ሰዎችም አናግረናል። ሶሌ ሐቢብ ይሾክረን እና ብዙ ሰዎች አናግረናል። እንግዲህ ያው ነገር አልተሳካም። ኢቢኤሶች ጋር የሆነ ችግር አለ። ግን እኛ ምርመራውን እንግዲህ ያው ማነው ስሙ ጥላሁን፣ እሱም እንግዲህ ምርመራውን ያው ከሆላንድ መጥቶ ነው እዛ ምርመራውን ያደረገው። የዴኔን እዛ ሆስፒታል ሄደሽ ኢንተርናሽናል ሆስፒታል ነው እዛ ምርመራውን ታደረግ አዎ ችግር የለውም። እሱ እዛ አለ በማንኛውም ጊዜ ስትመጣ ብቻ እኔ እቀበላታለሁም ብሏልኝ። ያው ግን አስተርጓሚ ኢቭን ካላገኛችሁ እኔ እፈልጋለሁ ቀድማችሁ ንገሪው ብሏል። ችግር የለውም ሙሉ አረ ሙሉ እንኳን እንግሊዘኛ ማሻ አላ ስፒክ እንግሊሽ ሙሉ ፎር ዋን ዩ ስፒክ እንግሊሽ ኮበዝነሽ አብሸሪ

ነው ኢንሻአላህ፣ አ? ለመሲ እየነገርኳት አሞኛል፣ መሲ ዋልኳት። ትናንት አንስቶ እስካሁን አሞኝ ነበር። አሁን ግን ሙቤ ስሰማ ቶሎ ብዬ ፊቴን ታጠፊ፣ በቃ ለቀቀኝ። ምን እንደሆነ አላውቅም፣ ወላሂ እንጃ። አሞኝ ነበር። አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ። አሁን ጠንከር ማለት አለብሽ። እንሻላ ጥሩ ጠንካር፣ ጠንካር ወክማድረግ ጊዜ ትቀመጣ በጣም እያለቀኩ ነበር። እንዴት አይነት እድለቢስማ እንዲሁ እንዳለ ዘሩ እንትን እንዳለ ይሞታል እያልኩ እያለቀስክ ነበር። ወላሂ ትናንትና እኮ ወላይ ምስኪና ሪቺ ሜሴጅ አስቀምጣልኝ፣ ሞቤ ዛሬ የእናቶች ቀን ነው፣ ለባለቤተ ሰላም በልልኝ ባለቤትን አላህ እድሜና ጤና ይስጣት፣ ምናም ብላ ሜሴጅ ከላከችልኝ በኋላ ያው የእኔ ልጆች እዚህ ነው ያደጉት፣ ታውቂያለሽ። እንግዲህ እነሱ ያው ትምህርት ቤት ላይ ለእናታቸው የእናቶች ቀን ስለሆነ ለካ ትምህርት ቤት ለእናቶች ቀን ተብሎ ሰፕራይዝ በእጃቸው ይሰራሉ የተለያየ ስጦታና ምናምን አግተው አስቀምጠዋል እናታቸው ጠዋት በተኛችበት ክፍላቸው ገብተው ማማ እንዴት አደርሽ ዛሬ እኮ የእናቶች ቀን ነው ምናምን ስጦታሽ እንግዲህ ተሰብስበው ገብተው እና ለዚህ ቀን እንኳን አበቃሽ ምናምን ብለው ሰጧት እና እሷ እነሱ ይሄን ነገር እያየው እሷ ደግሞ መሴጅ ላከችልኝ ይገርምሻል እሱ ጋር ይሄን ቀን ያለፈው አመት እንደዚህ ከፍቶኝ ነበረ ቤቴ ዛሬ ደግሞ ይኸው አልሐምዱሊላህ፣ ይሄ ቀን ከልጄ ጋር ነኝ ብለሽ እንሻላ ትደስቻለች። እሺ አብሽሪ። ሚቀጥለው ሶሌ። ሰላም አለይኩም ሰላሙ ብዬ እስክታወሩ እስክጨርሱ ብዬ እኮ ነው ዝም ያልኩት። አማን ናችሁ? አልሐምዱሊላህ፣ አማን ነው ሙሉ ሁላችሁም ሰላም ናቸዋ በጣም ሳለቅስ ነው የዋልኩት። አሁን አሁን እየቆየ ነው። አሁን ኔትወርኩ እየቆየ ነው የሚደርሳት። ችግር የለውም፣ ችግር የለም። ወይም ደግሞ ትንሽ ቆይታ ቪዲዮ ማጥፋት ቪዲዮ ሲሆን ደግሞ ሞር ኔትወርኩን ያጨናንቀዋል። ይህ ሰው ላይ በህይወት ካለ ምን ስንቱን አለፍሽዋለሁ፣ ስንቱን አልሐምዱሊላህ። አይዞሽ፣ አይዞሽ፣ እንሻላ አላህ ያግዝሽ። እኛም አለን ከጎንሽ ነው፣ አትጨነቂ። ሁሉ ነገር ለኸይር ነው። እንሻላ ከልጅ ከምትገኝ እኛ አለሽ ሶሌ እንግዲህ እኛ ኢትዮጵያ ከስትመጣ ያው ከእናንተ ጋር ኮንታክት አድርግተን አንዳንድ የሚያስፈልገው ነገር ታግዞታላችሁ። ኢንሻላህ ኢንሻላህ፣ ዝግጁ ነኝ። ምንም ችግር የለም አል አዲስ አበባ ነ አዲስ አበባ ነ። አይ በቃ እንግዲህ ወንድሞች አሉ፣ እንደሱ አድርገን እናንተ አላችሁ፣ እናንተ ላይ አደራው። ምንም ችግር የለም አረ ብሽሩ ባላፍቃዶ እናሳቀዋለን ሁሉ ነው። እንሻላ አለን አለን፣ እንሻላ ቤተሰብ ነው። እሱም እህቶችም አሉ ሌሎችም አሉ። እንሻላህ አዎ፣ አትፈው አለች። ላትፈው ቆይ ካሜራውን ላትፈልላት። ኦኬ በ በጣም እየዘጋየን የሚደርሳት ሙሉ ው እና ተዘጋጅና ቀን ቀጠሮ ይዘን ደረሰች። ምን እያደረገች ነው የሚለው ማለት ነው። ተጠቀው የተደረሰች ምን እያደረገች ነው የሚለው ማለት ነው። መርሀባ በቃ እንደዛ እናደርጋለን። እሺ ሀበቢ አልሐምዱሊላህ አላህ ይስጥልኝ። ርችዋ ዋ ሁላችሁ እዚህ ያላችሁ በሙሉ እንኳን ለዚህ ቀን ወላ አበቃ ወላ ደስ ብሎኛል በጣም። እንኳን ደስ አለኝ በጣም ነው ደስ ያለኝ ወላ እኔ ቃል የለኝም በቃ፣ እኔ እኔ የምችለውን ነገር ብቻ እንደው የውስቴን አላህ ነው የሚያውቀው። አልሐምዱሊላህ እኔ እንደው ወሬ ማቀነባበር መውራትም አልችልም ወላሂ። አብሽሬ አው፣ በጣም አይዞሽ፣ አይዞሽ። እንሻአላህ ሁሉ ነገር ያልፋል። ደስታሽን ነው የምንፈልገው፣ ደስታሽን ነው የምንፈልገው። እስከ ዛሬ ድረስ አልሐምዱሊላ ብዙ ነገር አላህ አግዞናል፣ ተሳክተዋል። የአንቺ ጉዳይ ደግሞ እንሻ አላህ አላህም እንግዲህ ያሳክዋል፣ ቢዝኒላህ ዱዐም እናደርጋለን። በጣም አላህ ይስጥልኝ የኔ እናት አላህ ይስጥልኝ። አብሸሪ አይዞሽ፣ ደስ ይበልሽ የኔ እህት። አሚን አሚን። አብሽሪ፣ አሁን ቆያ እንደሚሉት ላድርገው። አንድ ሺ በጣም ወላሂ ደስ ብሎኛል። አብሽሪ፣ አትጨነቂ። ለማንኛውም በጣም ቆያ። አሁን ደግሞ ጓደኛሽ እስኪ ካልሰማች እንንገራት። ማሻላ እንኳን ደህና መጣሽ። እዚህ አሁን አንተ የሰራው ቪዲዮ ማለት ነው መርሳ እዚህ ሁሉም ጋር ደርሶ ማለት ነው። ሙቤን ብናገኘው እኛ እንነግረው ነበር ምናምን እያሉ ብዙ ላይቭ ላይ እንድታስገቢነ ምናምን እያሉ ነበር። አሁን በቃ ፌመስ ትሆነሽ እኮ። ሙሉ ስሚ ሙሉ አሁን እኮ አንቺ በጣም ታዋቂ ይሆነሻል። አንቺ እኮ አሁን ያንቺ ቪዲዮ እኮ በሁሉ ነው፣ በዩቱብ ላይ በምና ዩቱብ ላይ ራሱ በጣም ታይተሻል እኮ ገና ቲቪ ላይ ትወጣለች፣ ቲቪ ላይ ትመጫለሽ ምናምን አብሽሪ። እንዲያውም እሱ እኮ ብሎ የነበረ ለምን በኢቢኤስ አይሆንም፣ ለምንድን ነው በግል ለማድረግ ያሰባችሁ ምናምን አለ። ኢቢኤስ ማ በቃ ነገርኩት እኮ ኢቢኤስ እንደዚህ እንደዚህ ነው እና ችግር አለ። አሁን ላይ ደግሞ አቁመዋል አይሰሩም? ስለዚህ አይ ዶንት ቲንክ ሶ እነሱ የሚረዱና ይመስለኝ። ቤሶች ባለፈው ሲገባ ራሱ ሞባይሉን ቀምተውት ስንት ነገር እንደፈለገ አልተናገረም። ሁሉ ታዩ ታዩ ታዩ። እኛ ጋር እዚህ ሞባይል አትፋንድም አለ። መቶ ያለውን ነገር ተናግሮ ይሄዳል። አቀ ነገሩ ዝብርቅርቅ ብሎባቸዋል ቤሶች አመሰው በጣም ሌላ አጀንዳ ውስጥ ገብተዋል ሳያውቁት። ዝም ብለው ሚዲያ ላይ ወታው አውርተ አውርተው አላ የጠበቀን ብላ አሁና አቁመዋለኝ ለጊዜው ስራውን ስሚ አሁን ከእኛ የእኛ ሚዲያ ከኢቢኤስ በላይ እንትን እንዳለው ታውቂያለሽ። እንደ እኛ ኮ እዚህ ጋር እናንተ ስትቀመጡ ኮ እዚህ ጋር ኮ ሀምሳ ሺህ መቶ ሺህ ሰው እኮ ነው ተከታትሎ የሚወጣው። ቀላል አታርጉት። እኔ አሁን ከገባው ራሱ እስካሁን ድረስ አስራ አምስት ሺህ ሰው አይቶናል፣ ቢያንስ አስባችሁታል። ቀላል አይደለም። ሰው እየገባ እያዳመጠን እየገባ እያወደመን ይወጣል። እኔ እስከ ሁለት መቶ ሺህ ሁለት መቶ ሀምሳ ሺህ ሰው ድረስ ያየን ጊዜ አለ። ይገርማቸዋል። በጣም ብዙ እኮ ነው። አንድ ቲቪ ቻናል የሆነ ፊልም ቢያስተላልፍ የሁሉ ሰው አይለትም። እኔ አሁን ከገባሁ ስንት ሰዓት ነው? አሁን ኦልሞስ አስራ አምስት ሺህ ሰው አይተናል። ገባችሁ? በጣም ብዙ ነው። እና የጀማ ስለዚህ ሙሉ ታሪክሽን መቼም አንቺን ታሪክ ያላየው ሰው የለም። አብሽሪ፣ እኛም እናገዝሻለን። አሁን በቅርብ ወደ አዲስ አበባ ትሄጃለሽ። ከዛ በኋላ ደግሞ ምርመራውን ታደርጊያለሽ። ከጥናሁን ጋር ትገኛለሽ። እኛም አለን ዲኤንኤ ምርመራውን እንግዲህ ወስደን እኛ እንሰጠዋለን። ችግር የለውም። በዛ ሰዓት ሪችም አለች፣ እኔም አለው። ሄለንም ሆላንድ ናት፣ ሪችም ሆላንድ ናት።